ደቂቄ አኮ ሰናይ ነገር ዘይ ሰሚ ብክሙ። እናንተ ልጆቼ ስለ እናንተ የሚወራ ነገር ሁሉ መልካም አይደለም። ሰው ስለ እናንተ መልካም ነገር እየነገረኝ አይደለም። እናንተ ደግሞ ከእግዚአብሔር ጋር ተጣልታችኋል አለ። ከማን ጋር ተጣልታችኋል? ከእግዚአብሔር ጋር እንዳንጣላ እግዚአብሔር አምላካችን በምሕረቱ ይርዳል። ከእግዚአብሔር ጋር ተጣልታችኋል ልጆቼ አላቸው። ሰው ከሰው ጋር ቢጣላ፣ ሰው ከጎረቤቱ ጋር ቢጣላ ወንድም ከወንድሙ ጋር ቢጣላ፣ አረ በእግዚአብሔር ስለ እግዚአብሔር ብለው መሀል ገብቶ ያስታርቁታል። ሰው ከእግዚአብሔር ጋር ቢጣላስ የማንን ስም ጠርቶ ያስታርቁታል? አለ ኤሊ ወዳጆቼ፣ እግዚአብሔር ጋር እንዳትጣሉ፣ እግዚአብሔር ጋር እንዳትቀያየሙ። በእግዚአብሔር ፊት በደልን አታድርጉ። በእግዚአብሔር ፊት በሽንገላ አትመላለሱ። እግዚአብሔርን እንዳታስቀይሙ። እግዚአብሔር ሁላችሁንም ይርዳችሁ ም ስም ነው ማስታርቃቸው? አለ ይህንን ብቻ አለና አለ። በኋላ እግዚአብሔር ለሳሙኤል ተናገረ ኤሊ ለልጆቹ አደላ ለኔ አላደላም፣ ለልጆቹ ወገነ ለኔ ቤትና ለስርዓቴ አልወገነም። ስለዚህ እኔ በእስራኤላውያን ላይ ጦርነትን አመጣለሁ አለ እግዚአብሔር። ምንን አመጣለሁ አለ? ጦርነትን ወዳጆቼ። አረረከቻ ከእንጅሩ